አላህ ስብሐናሁ ወታአላ በተከበረው ቃሉ ያላገቡን እህቶችን ወንድሞችን ሰራተኞችንም እንድናጋባ አዞናል። አሰላሙ አሌይኩም እንዴት ናችሁ? ወንድማችሁ አውዲ ነው። ሰሞኑን ቲክቶክ ላይ አንዳንድ ያየሁት ነግራቶች አሉ። እነሱን እስኪ ላካፍላችሁ። እኔ ነው እህታችን አስያ ጀማል አለ የትዳርን እናጋባለን የሚል ማለት ነው። ይህን ነገር ከወራቶች በፊት እንደምታሰብ ውስጥ ሰዙ ሮኪ ዘቦጅ የሚል ፕሮግራም ጀምሮ ነበር። በማካከል ያ ነገር ደግሞ ተቋርጦ ነበረ። አይታ ብላል ብያስባል ማብራዊ ደጠጣሚ ስለሆናቸው ነው። አሁን አስያር የመጀመሩበት መንገድ እኒያም ያልተመቸኝ ፓርት አለ። በተለይ ለሴቶች ለሴቶች ማለት ነው። ሀሳቡ አሪፍ፣ ሀሳቡ ሰዎችን ማጋባት ትዳር እንዲይዙ ሰው ለራሱ የሚወደው ነው። ለራሱ ለሰው የሚወደው አይደለም ዳር እንዲይዙ እራሳቸውን፣ ቤተሰብ እንዲመሰርቱ፣ አገቶ እንዲወልዱ፣ ልጅ እንዲያዩ ማድረግ በጣም አሪፍና የተቀደሰ ሀሳብ ነው። የተወደደ ሀሳብ ነው። ነገር ግን በሶሻል ሚዲያ ላይ እናጋባለን ብሎ ወንድና ሴትን ኦኬ፣ እዛ ላይቭ ላይ አስገብቶ አገናኝቷቸው ከዛ እንዲነጋገሩ ከዛ በተረፈ ደግሞ ስልክ እንዲለዋወጡ ማድረግ እኔ በሁለቱም መካከል እንደውም ፊትና መፍጠር ይመስለኛል። ለምሳሌ ሚስት እፈልጋለሁ ብሎ እነሱ ጋር የሚመጣው ሰውዬ አለ ባል እፈልጋለሁ ብላ የምትመጣ ሴት ደግሞ አለች እዛው ላይቭ ላይ ነው የሚወራው እኔ ኤክሌ ይባላለው እንደዚህ አይነት ቦታ ነው የምኖረው የምፈልጋት ሴት እንዲህ አይነት ነገር አላት ስምንት ቁጥር ወገቧ እንዲህ ያለ ከዛ ደግሞ ወገቧ ፀጉሯ እዚህ የሚደርስ ኢማን ያላት ምናምን ብዙ የራሱን ማስፈር ብላ ሲ የራሱን ማስፈር ማስቀመጥ ይችላል መብቱ ነው እሷም የፈለገችውን መስፈርት ማስቀመጥ ትችላለች፣ መብቷ ነው። ነገር ግን እኔ ዝችላለ ሴቶች፣ ለእህቶቼ ለቻናል ተከታዮች ምናልባት እዛ ፕሮግራም ላይ የምትሳተፉ ከሆነ ወይ ደግሞ እዛ የምትሳተፉ እህቶች ካላችሁ የማስተላልፍላችሁ መልእክት ምንድን ነው? ዛሬ በሶሻል ሚዲያ ላይ እሱንም በቲክቶክ ላይቭ ላይ ያገኘሽው ወንድ ኦኬ፣ ለትዳር ፈልጋለው እንዲህ እንዲህ ነው ብሎ አግኝተሽ ያወራሽው ወንድ አላህ ብሎ በሆነም መንገድም ተጋባችሁ ቢባል ስለ ነገ ኢንኪ ሰውኑ ማይጋጭ የለም፣ ሰውኑ ማይጣላ ነገር የለም። የሆነ ነገር እንኳን ቢፈጠር አንቺ ጎባላትሽ ባል ፍለጋ ቲክቶክ ላይ መጥተሽ እናገኘሽ ብሎ ሞራልሽ ነው ብሎ ሊሰብ ይችላል፣ ስሜትሽ ሊጎዳ ይችላል። ምክንያቱም ሰው ሰው የሚጎዳው በደካማ ጎኑ ሰው ፕላስ ደግሞ ፕላስ ደግሞ ሌላው የምለው እና ናሲ አሁን ሁለቱም የሚያገነምታለን ሴቷን ወንዱን ያገናኛሉ። ሁለቱን እዛው ሚዲያ ላይ ቲክቶክ ላይ አምጥተው ካገናኙ በኋላ ወንዱም ሚስት ፈልጎ ሲመጣ ሴቷን ባልፈለገ ሲመጣ እንዴ የሚደረገው ቁጥር እንዲለዋወጡ ይደረጋል። ቁጥር ከተለዋወጡ በኋላ እነዚህ ሰዎች እውነት በሐላል መንገድ ነው እንዲያወጡ ወደ ትዳር መንገድ የሚሄዱት። በዚህ መሐል የሚወሰው ውስጥ ነገር የለም። መቼ ሁለት ሰው አንድ ላይ ከሆነ ሶስተኛው ሸይጣን ነው ይባላል አይደል? በዚህ መሐል ለሚፈጠረው ነገር ተጠያቂ ማን ነው? አገናኙ ነው የሚጠየቀው? እና ሲያ ናቸው የሚጠይቁት? ሼጣን ነው የሚጠይቁ ማን ነው? እንደውም እኔ ለፊትና በር መክፈት ነው የሚለው ማሰብ ሴት ልጅ ማግባት ያለበት በቤተሰቦቹ በቤተሰቦቹ መንገድ ነው በክብር ተጠይቃሽ ማለት ላይ ታልቁ ምናምን። እና ሲያ ከማገናኘት ውጭ ምንም የሚያደርጉ ነገር የለም። ኒካ ያስሩም በእነሱ ወልየ መሆን አይችሉም። ምንም ነገር ማድረግም መሆንም አይችሉም። ስለዚህ በዚህ መንገድ ሄዳችሁ ትዳር እናገኛለን ትዳር እንይዛለን ብላችሁ ክብራችሁን የምታዋርዱ እህቶች ከጠቀማችሁ ብትጠነቀቁ ጥሩ ነው፣ ይጠቅማችኋል። ብያለሁ። በእርግጥ ሰው ይጓጓል። እንደ ጓደኞቼ አግብቼ ወልጄ የራሴ ቤት ቢኖረኝ የራሴ ልጅ ቢኖረኝ ይላል ሰው፣ ያስባል። ይሄ መልካም አስተሳሰብ ነው። ነገር ግን በዚህ መንገድ ሄዶ ትዳር መያዝ ነገ ምናልባት ቀልባችሁን የሚሰብር ስሜታችሁን የሚጎዳ ጠባሳ ጥሎ ሊያልፍ ይችላል። እኔ ያገኘዎች በእንደዚህ አይነት ቦታ ነው። በኋላ ስእንዲህ ቦታ ስታወሪ ያገኙ ተብሎ ነገ ሞራልሽን ሁሉ ሊነካ ይችላል። ፕላስ ደግሞ እነዚህ ሰዎች ከማገናኘት በዘለለ ምንም የሚያደርጉ ምንም የሚያደርጉ ነገር እንደነገርኳቸው ሁለቱን ሰዎች እንዲገናኙ እንዲያወሩ፣ ስልክ እንዲለዋወጡ ይደርጋል። ከዛም በኋላ እነዚህ ሰዎች በስህተት ያለሆነ ነገር ላይ እንኳን ቢወድቁ፣ ወንጀል ላይ ቢወድቁ እነዚህ ሰዎች እንግዲህ አስበው አምቶ አገናኝተዋል። ከዛ በኋላ ለሚፈጠሩ ጥፋት ተጠያቂው ማና ነው? ሰው ለፊት ተናበር ከመክፈት መጠቀቅ ይችላል። ሴት ልጅ በቤተሰብ በኩል ስትዳር ነው ደስ የሚለው። ቤተሰብ በክብር ተጠይቆ ሰጥቻለሁ ብሎ ከዛ መጥቶ ሲወሰን እንጂ የሚያምሩ እንደዚህ አይነት መልክ ይያዙት ትዳር አሪፍ ነው ብዬ አላስብም። እስኪ እናንተ ሀሳብ አስተላለፍኩኝ ኮመንት ላይ ጻፉልኝ። በተረፈው እንግዲህ አላህ ሐላል ትዳር ይስጣችሁ፣ ቆንጆ ትዳር አላህ ይስጣችሁ ይወፍቅ አለው ለቻናል አዲስ ቆራችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳቡን ባላችሁበት ቦታ አደናሁ።